ስለሆንኩ ሶስት መኝታ ሁለት ሽንት ቤት ምናምን ነው የደረሰኝ። ከዛባቴ ስድስት ቀን እየተቆለፈኝ ስድስት ቀን ዋ ኢትዮጵያ አልኳቸው ጎ ብቻ ነው የማውቀው እና በፕሌን አይደለም። እች ፕሌን ናት። እች ጎ ብቻ ነው ጎ ላታደርጉ ጎ ትለኛለች። ጎ ኢትዮጵያ ጎ ጎ ጎ አልኳት። እኔ ጎ በቃ ጎ ብቻ ነው የማውቀው። እቺ በፕሌን እንደመጣው ጎ ጎ ኢትዮጵያ ናት አለው። ከዛ ወደ ቢሮ ተደወለ። ያመጣኝ ደላላ አበሻናት እንኪ ያናገራት አርባ ላቅማ እንኪ ያናገራት ተብላ እዚ ከመጣሽ ይቀጠቅጥሻል። ይቀጥቅጠኝ ይቀጥቅጠኝ መጣለው ይቀጥቅጠኛል ይቀጠቅጥሻል ይቀጥቅጠኝ፣ ይመጣለሁ። እንደው ቢሮ የነበሩ ይኖራሉ፣ እዛ ቢሮ የሚያውቁኝ ሰዎች። ይቀጥቅጠኝ፣ ይመጣለሁ አልኩ። ኧረ ተይ ነው አይሆንም። ሄድኩያ አባቴ ሄድኩል። ይዞ በጥፊ አይቀር በካልቾ አይቀር ምቴ አገኘው። ማርያምን፣ እኔ ወዲያውኑ ኢትዮጵያ ምሳፍር ነው ይመስለኝ፣ ወዲያውኑ ምሳፍር ነው ይመስለኝ ከዛ ከመመታ በቃ የሰ ሀገር በቃ፣ ወደዛ ስራ ልመለስ አልኩ። ከዛ ኦኬ እሰራለሁ አልኩ። ይጃዴ ሄድኩ። ሰይትዬዋ አባቴ በአራት ቀን ነው በሶስት ቀን ተቆርጣ ጸጉሯ ሆን ሆን ሆን ትለኛለች። ለካ ይሄ ስል እዚ ጋር ምናምን ትለኛለች። ጎ መክተብ ማለት ጀመርኩ። ጎ ቢሮ ከጎ ኢትዮጵያ ወደ ቢሮ ቀየርኳት። ከዛ ጎ ቢሮ ምናምን ስላጠበቀኛ ዱላ እንደሚጠብቀኝ አውቃለሁ። ከዛ አባቴ መጥቶ እልም ሲያደርገኝ፣ ያው ሀገራችን ላይ ንፍጥ መቸምታ ለምን ታደርጋት ሶፍት የለ ምን የለ፣ ሶፍት የለ ምን የለ፣ እያለቀስኩ ተሰከፈኝ

ሰሚያልኳቸው አበሾቹ እንዳትሰጡ፣ ሶፍት እንዳትሰጥ። እነዚህ ጅጌ ነጣ ማረጋት ተጠይፎኝ ወደዛ ሄደ ሄድ ሄድ እዛ ወደ ልጆች አሉ እዛ ቢሮ ውስጥ ሶስት ክላስ አለ። ሁሉ ብሔረ ብሔረ ሰው ነው ያለ እዛ ማርያምን ነው ያለው። ፊሊፒኑ፣ ባንግላዴሹ፣ አፍሪካው፣ አበሻ። ከአበሻ ደግሞ ኦሮሞ፣ ወላይታ፣ ትግርኛ፣ አማራ የሌለ የለም። ብሮ የምንበላው ክብዝ በድንች ነው። ድንች ድንች ተቀቅሎ እንደ እንትን ተገርጎ በክብዝ አርጋል። ዛይድ እዛ መቀሌ ስንት የለመድሽ፣ እዚህ ጭራሽ በድንች ማርያም እነምላለው። በዛ ላይ ን የራስ ሱስ ይኖራል። እዛ ምን ወፍ ወፍ ብሎ አበሻ ራሱ ዞር ብሎ ያይሁን፣ ዞር ብሎ ያይሁን። በስመ አብ ኧረ ከዛ የሆነች አፍሪካዊ አሳዝን። እንኳን አፍሪካ እዛ አንድ አፍሪካ የሚነካ የለም። አፍሪካውያን ወደ ሀገራቸው ወዲያውን የሆነ ነገር ካረጉ እዚህ አንድ አፍሪካውያን ማን የሚነካቸው የለም። የተከበሩ ናቸው። ዴዚ ደው ደወለች መሰለኝ። ካይስ አደለው። ስልኬ ወድቆ ወድቆ ነው፣ ሽ ስልኬ ወድቆ ነው፣ ቻርጅ ልትሰካው ስለፈለኩኝ ከዛ ከዛ አፍሪካ ማርያምን ነው የምላለው አፍሪካ የተከበሩ ናቸው፣ ማንም አይነካቸውም። እስኪ ነው ማንም አይነካቸውም። እንደዚህ ግብግብ ነው የሚያያዟቸው እኛ ብሻ ዝም ብለን ነው የምንቀጠቀጠው ዝም ብለን ከዛ እንደዚች እንደዚች አልኩ ስራ ስር ያለኝ እኔ ኢትዮጵያ ነው የምሄደው አልኩት። ማርያምን ነው የምላለው ኢትዮጵያ ነው የምሄደው አልኩት። እኔ ኢትዮጵያ መሄድ ነው የምፈልገው አልኩት። ከዛ የሚሰሩ ታች አሉ ከሱ የሚሰሩ ተመላላሽ እንደዚህ ሆስፒታል ምናምን የአዲስ አበባ ልጆች ናቸው። ምርጥዬ የአዲስ አበባ ልጆች እላይ ያለ ነው ምን ልበልህ? ከእኝ ምኝ ነው ያለሁት እዛ ላይ እኝ ምኝ አንዲቷ ታለቅሳለች፣ አንዲቷ ታብዳለች። ከማን ጋር ትስማማለህ? ተቆልፎ ብህ ነው የምትውለው። በታች ያሉ እንጀራም እየገዙ በራሳቸው ወጥም እየሰሩ ነው የሚወዱ። እዛ ሰላጣ ሰላጣ እንኳን ይሄ ጥቁል ጎመን የለም፣ በሰላጣ ተከትፎ ነው የሚሰጥ። በአንተ መብራን ድንች በጣም ነው የምጠራው። በአሁኑ ሰዓት እግዚአብሔር ነው ያለው በውሳና በጭቃቀር እየሰጥሽ እያበልሽ ነሽ በጣም ነው የምጠላው። በቃ ከዛ በቃ ከዛ እነዚህ አዲስ አበባ ልጆች ሲያዩ በቃ አላለም የሆነ በቃ የገባኝ እንደሆን ምናምን ሲያውቁ በቃ እንደዚህ እያስጠፉ ከዛ ከላይ እየሰረቁ ወደታች፣ እሱ በሄደበት ወደታች ወስደው እንደዚህ የሆነ በቃ የሆነ ነገር ምናምን ያደርጉልኛል። ከዛ የሆነ ጊዜ በቃ ተዋት። እዚያ አካባቢ በቃ ልጅቷ በቃ እንትን የገባት ናት። ምንም እንትን እንደዚህ ስራ ያለመደችና እዚያ አካባቢ ያስገባት ምናምን አሉት። ገባሁ፣ ሳምንት ሰራሁ፣ አስወጣኝ። ከዛ ሳምንት ሳልቀበል ደግሞ ወዜ ልክ ሳልቀበል ወጣሁ። ወደ ሌላ ወሰደኝ። ወደ ሌላ ሲወስደኝ የሆነች ብርቱካን ትባለች የተንቤል ልጅ ናት። እሷም እንደኔ እንደኔ ታውቃለ። አውደ አመት ሲመጣ ተጣጣት ትመጣለች። ወደ ቢሮ አውዳመት ለማሳለፍ እኮ ነው። ከዛ አንድ ቤት አይደርሰንም ወይ ሰይ፣ እንኳን አንቺ መጣሽ፣ አሁን ጭንቄ ያረሳሉ አለችኝ። ይሄ ማለህ አልኩ። አዎ፣ ለአንድ ወር ነው የሄድኩ ብሮ። የስምንት ቤተሰብ ፋሚሊ እዛ ነው የሚበሉት ጩቄዎቹ፣ የቆነጠጥኩ እዚህ ጋር መከራቸው አስመለዋቸው።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

ወር ሙሉ ፈግተህ ሆስፒታል ሽንት ቤት እያጠብከ የማንም በሽታው እዛ ያስታወቀው ቦሚት ያደረገው እዛ ምን ያረገው እዛ ጠርገህ መቶ ሀምሳ ዶላር በወል ከዛ ሁለት ቀን ነው ሶስት ቀን ከሰራ በኋላ ሁለት አድርግልኝ አልሰራም በዋሉ እኔ ቁጭ በያለኝ ቁጭ ላለው አዎ ቁጭ ላለው አልኩት። ከዛ ኦኬ አለኝ። ከዛ በቃ አላለም እንደዚህ አረብ እንድለማመድ ለማመድ ብለው ከላይ ወደ ቢሮ የሱ ከሱቅ ጨው ግዛልኝ በይ ምናምን ይሉኛል። ከዛ አንድ ቀን ጨው በአረብ ምን እንደሆነ አላውቅም። ምን ልበለው ምን ፈለግሽ በቃ ጠፋኝ። እሱ አማርኛ ይችላልኩ ጨው ብለው እኮ ይችላልኩ አማርኛ። ከዛ በአረብ ምን ልበለው ከዛ

እንደምንም ሁለት ዓመት የማይጨረስ የለም። ሁለት ዓመት ጨረስኩት። ሄድ ወደ ኢትዮጵያ ሲሄድ አስጠላ። ወደዛ ህይወት ነው የምትገባው። አስጠላኛ ወደዚህ መምጣት አለብኝ ብዬ ወዲያውኑ የጨረሰልኝ ወዲያውኑ ጨረሰልኝ። በአስራ አምስት ቀን ማልኩበት። ከቢሮ ጠፋበት ጠፋሽ፣ ጠፋ በአስራ አምስት ቀን እና ፋራ ነኝ እንደዛ። ሙጓሰ ሰው ታዲያ ከሱ ሁለት መቶ ዶላር ግን ያስጠፉኝ እዚህ አበሻ ናቸው። የገዛ ያራ እንጂ አንቀበልም ብሉኝ። አሁን ጸጥ ብዬ ሰርቼ ወደ ሀገር ገብቼ ነበር የሆነች አንዳንዶች እዚህም እያይች ይሆናል። እሷ ጥፊ ጥፊ ብላ እሷ ጠፍታ ዛ መጨረሻ። የዚህ የአበሻ ነገር እንኳን ባላዋራ ደስ ይለኛል። ብዙ ስለተበደልኩ እዚህ ሀገር ማለት ነው። እና ይው ስድስት ዓመት አሁን፣ አንቺ ላይክ ሰርተሽ ብጨረሽ ነበር የሚሻልሽ አይ አሁንም መሳፈር ከፈለኩ በኤምባሲ ይሄዳሉ። ኤምባሲ ያሳፍራልኩ እና ለምንድ ነው መውጣት ከቻልሽ ከወጣሽ ወጣሽ ነው። አሁንማ የሆነ ጊዜ አንድ ሺህ ዶላር ደስትህና ወረቀት ፓስፖርት ሰጠኝ አልኩት አልሰጥችም አለኝ። ስራ በምሰራበት ጊዜ ማለት ነው ስድስት መቶ ዶላር ነው የሚከፈለኝ የነበረ። ባይዘው ጠፍቼ ጠፍተስ ሰራና ኮንትራት አንድ አይነት አይደለም። ኦኬ ጠፍተ ስትሰራ ብዙ አለ ማለትነውዙ አዎ፣ ጠፍተ ስትሰራ ስድስት መቶ ይከፈላሉ። በዛ ስድስት መቶ ዶላር ደግሞ ቤት ክራይ ትከፍላለ፣ ብሮ፣ የምግብ አለ አለ። ቢያንስ ወጪ ወይ ሁለት ወጪ ወጭ አራት መቶ አንተ ጎዝ። ኦኬ ሁለት መቶ ቤት ነው ላ እዛ ወይ ደግሞ ኮንትራክት ኮንትራት ከሆንክ ደግሞ እነዛ ነው ምሸፍ። ጥሩ መዳሞች አሉ ልብስ ይገዙልሃል ምግብ እዛ ነው ምናምን። መጥፎ መዳሞች ከሆንክ ደግሞ ከራስ ነው የምትለብሰው፣ ከራስ ብር ትገዛለህ። አንዳንዱ ደግሞ አርጎ ወደ ባንክ እና በህይወት የማረሰው በስ ደግሞ እዛ አንድ ባንግላዴሽ አንድ እንደኔ ወመን የመጣች አንተ አሁን መቀሌ ናት መቀሌ ናት ከኔ የባሰች

ወረወርኩት ከዛ፣ አበደች ባንግላደሽዋ እኔ ስለሰጠዋት ነው ብላ ልታስመታኝ ቢሮ እንደዛ ለም አረም አልችልም ምን አልችልም። አንድ መስ የምትባል የደስ የልጅ ነበረች። ኖ ኖ እንደዛ ለማናዳት ነው ታያት ምናምን አለቻት። ቢሮ ያለማ ወላይታ ደግሞ ይዞ በደስ ማርያም ላይ ነው እዛ እዛ ያለው እዛ ያለው አላለም። አንድ አንድ አሉ ሰርተው የሚመጡና አንሰራም ብሎ ብር ይዞ የሚመጡ አሉ። እና አንዳንድ ዘረኛዎች አሉ። ይቅርታ አድርጉልኝ። እኔ እዚህ ዘር ምናምን ስም መጥራት ምናምን ፈልጌ ሳይሆን አብሶ ወላይታዎቹ ሲዋደዱ እርሰ በርሳቸው መብርሃንን አይሰሙም። ማንም እርሰበርሳቸው እንደዚህ ሄጂ ምናምን አይባባሉም። አራት ናቸው የነበሩ አራት ነበሩ። አንዲቷ ብር ስላላት ሂዶ ገዝቶ አራታችሁ ብቻ ነው እንትን ብለው የሚበሉት እና እዛ በቃ ያለን ትግሬዎች አለን ኦሮሞ፣ አማራ፣ ሀዲያ በቃ የሌለ የለም። መብርሃን ነው ያለው የሌለ የለም። ከዛ አንድ ቀን የእኛ ጨርሰው የቢሮ ያመጣው ጨርሰው የራሳችሁ ሂዶ ተራርተው ሊበሉ እነዛ ደግሞ በቃ ያልበሉ አለ። ለነሱ ሰጧቸው። ወዴት ልሰጧቸው? ኦሮሞዎች ናቸው እነዛ ልጆች ደግሞ አይናገሩም ሚስኪኖች። ለአንዲቱ ልታንቀይስ፣ ለአንዲቱ ይዘ ሶስቱ አራቱ መጥተው ሊገሉኝ እነዛ ደግሞ መጡ ኦሮሞች። እዛ በድስት ገለው የነበሩ በድስት ተሰራ ወጥ። ድስት በሰውን የምጣለው ማርያምን እርስ በርሳችን ኢትዮጵያውያን ስንባል እንኳን፣ ረ መብርሃንን እኔ ውሸተም አለው እዛ የነበሩ ያውቃሉ። እዚህም እየሰሙኝ ይሆናሉ፣ ብዙዎች አሉ እዚህ የሚያገኙ። በጣም ነው የሚወድኝ እዛ ቢሮ እያሉ በጣም በቃ፣ በጣም አንተኛም በቃ ቁጭ ብለ እንደ እስር ቤት በለው ቁጭ ብለ የምታድረው በቃ፣ ወደ እያወራ ምናምን ቀን ሙሉም ተኝተን ምትውለው ምን ትሰራለ። ገድለው የነበሩ በደስታና ታናለ እዛ፣ እኔ ታሪኩ አይጨርስም በጣም የሚያሳዝን አንድ ወላይታም የሆነ ጊዜ ተስፋ ነች ትባላለች። አላቃትም እኔ ስመጣ አልነበረችም። እና ለካ ሁል ጊዜ አልሰራም ያለች መጣለች ይመታታል። አልሰራም ያለች መጣለች ይመታታል። እና የሆነ ጊዜ እኔ እንደዚህ አልሰራም ብዬ ሰው እጠራለሁ። ከዛ ታች ቁጭ ይላለው። እንዴት ነው ተላላኪ የምትሆነው? እንደዛ ነው። እና ከዛ ልጅቷ መጣች የምታሰራት ሴትዮ ጋር አልሰራም ብላ ታማ መጣች። ከዛ ልደግፋት ስል ልደግፋት ስል እንዳትደግፋት አውቃ ነው፣ ሻርሙጣ ምናምን ልጅቷ ታማለች። በጣም ወላይታ ናት። በጣም ታማለች። እና ር ታማለች ብዬ ደገፍ ሳረጋት በቃ ልጅቷ አልበላ አልጠጠውናለች፣ ታማለች። ከዛ ወደ ላይ አውጫት፣ ወደ ላይ ሳወጣት ምግብ ልትበላ ነው፣ ወደ ልትበላ ሆስፒታል ወዲያውን ከዛ ሆስፒታል ሄዳ ሞተች ሞተች። ማርያም ምን ሆነ ታማ ታማ መታ ግን በቃ አላለም። አውቃ ነው እንዳልተሰራ ፈልጋ ነው ምናምን ብሎ እንትን ሲመጣት ምናምን ያው አረ በጣም ያሳዝናል። የስደት ባይዘው እኔ በአይኔ ላይ የሆነው እኔ ደግፊያት ነበር። ሻንጣዋ ራሱ ሞተች ሲባል የት ሀገር እንደሆነ ምናምን መታወቂያዋ ምናምን ሻንጣዋ የፈተሽኩት እኔ መብርሃን በጣም ሆስፒታል ነው የሞተችው ሰው ሄዶ ይጠብቃት ነበር ምናምን። ከዛ ኩማ ውስጥ ገባች አረፈች። ሬሳዋ ይኸው ተላከ። አሁን አለም የዛሬ ስምንት ዓመት ተስፋነች ትባለች ስሟ። እስካሁን አድረሰው ስደት፣ ስደት እሱ እኛ እኮ ስንት አሳልፈናል ሊቢያ ውስጥ ግን

ስነስርዓት አረት ትጀልጠሻል እ ቀልሰሻ ተመትቻለሁ። በምን በእንትን አዎ፣ በቢሮ ተመትቻለሁ። ማርያምን ተመትቻለሁ። እኔ እንደ ሀገር ይመስለ እንደዚህ ባግ ይዞ ነው የመጣው። ሻንጣ እንደዚህ ተሽከርካሪ ያ ባግ ልብስ ምናምን ይዛ አትመጣም። ባግ እዛ ደግሞ በቃ አላለም በቃ እንትን ጨፍኩ እንትነኝ ነበር ምሽን እንደዚህ አሁን እዚህ ፈራ ተቀየር ባት ግን እንደዚህ እንደዚህ አውልቄ ልመታው ነበር ልተናነቀው ነበር። ማርያም አገር ያለውን የመሰለኝ መሰለኝ። ከዛ ሳይ ፖሊሶች አሉ አሉኮ ፖሊሶች ግን እየጮኹም፣ አይ አይ ነው የሚያግዙ ፖሊስ ነው ሥርዓት ደንብ ያረጉ ፖሊሶች አሉ። ማንንም ይሰማ ማንንም አይሰማም። ከዛ ሳያቸው ጸጥ ሲሉ፣ አይ ነፍስሽ ዜድዬ፣ ራስሽን ነፍስ እንትንሽ አትጉጂ፣ እሺ በይ በቃ እንደዚህ አልኩ። ማርያም በውስጥ እንጂ ልተናነቀው ነበር።

እኔ በምን ያልተመታሁት እንግዲህ በተንዲኑ የውሃ ማስተላለፍ ያለ በሱ ኩርማጅ የሚባል አለ። ደሞ ይሄ ግመል የሚመታበት ብሎ የታሰረበት በሁሉም ተደብድብ ያለው

እንደዛ ካልሆነ በስተቀር ሰው አምነህ የሆነ ነገር ሊያጋጥመው ይችላል። ስልክ ላይ ያነሳል ይችላል። ስራ ቦታ ሊሆን ይችላል። ገባ እና እኔ መብራንን እኔ ከዚህ ሀገር አራት ትግሬዎች ይሄዷሉ ከዚህ ሀገር እያቸው ብር አንዳንድ አሁን ብልጥ የሆነ ብራቸው አራት ሺህ ዶላርም አምስት ሺህ ዶላርም እዚህ አስቀምጠው ነው የሚሄዱ የሚያምኑት ሰው ከዛ አው ቱርኪ ገብተናል ካሉ በኋላ ነው ለዛ ደላላ የሚሰጠው ብር ገባ